እሱ እና እሷ የታሪኳ ባለቤት እንዴት ትለናለች? አሰላሙ አለይኩም ወረህመቱላሂ ወበረካቱ። በመጀመሪያ እኔን ከጨለማ ህይወት ላወጣኝ ውድ ጌታዬ አላህ አልሐምዱሊላህ። በጣም ሊገርማችሁ ይችላል። እንዴት ትለናለች እህታችን፣ የዘመኑ ፍቅር የሚሉትን ነገር እኔ ጋር ደርሶብኝ ነበረ። በህይወቴ የሚያስፈራኝ ነገር ቢኖር ፍቅር የሚሉትን ነውና ግን ፈርቸውም አራቀኝም ብለ ብሎ ወደ ራሴ መጣ። እኔም ያው ሊደርስብኝ ነው ብያስ አላሰብኩም ነበረ። አንድ ጊዜ ቴሌግራም ላይ ነበር እና ቴሌግራም ላይ የጥያቄና መልስ ግሩፕ ነበር። ብቻ የዛሬ አድርገውና በዲኔ ጠንካራ፣ ሶላትና ቁርኣን ሌሊትም ቀንም የሶላቴ ላይ የማተኩር ነበርኩ። እሱም እንደዛው ነው እሱም እንደዛው። አንድ ቀን ግሩፕ ላይ ጥያቄ አልነበረም። ጥያቄ ባለመኖሩ አዘንኩኝና የእዝን ያ ማሳዘኛ ነገር የኢሞጂ ላኩኝ። ከዛም እሱ ምን ሆነሽ ነው አለኝ። ከዛም እኔም ዛሬ ያለሁበትን ሁኔታ አሰብኩኝና የነገ ማድረሻ ማን ይሆን ምን ይሆን አሳሰበኝ ብዬ የጻፍኩለት እንደ ቀልድ ነበር የጻፍኩለት። ለካ እሱ ንግግሬን ትኩረት አድርጎበት ነበረ። እናም አንድ አንዴም ሁለቴም ተመላለሰ። ከዛም ከግሩፕ ውጭ በውስጥ መስመር ወዲያው መልእክት ደረሰኝ። እኔ ደሞ በሰዓቱ ወንዶች አስፈላጊ ባልሆነው ነገር ምክንያቶች አላወራም ነበር፣ አውርቼም አላቅም ነበር። እሱ ግን ፊትና ሆነብኝ፣ ተሸነፍኩ። ከዛም ሰሙኑ ጠየቀኝ ስሜን ጠየቀኝ። ጓደኞቼ በሚጠሩኝ ስሜ ነገርኩት። እናም ከተዋወቅን በኋላ እሱ ሌላ ከተማ ዩኒቨርስቲ እንደሚማር ቤተሰቦቹ ያሉበት ከተማ ራብሻ እንዳለ ነገረኝ እና ዱአ እንዳደርግለት ጠየቀኝ። እኔም ስልካቸውን አልሰራም እንዴ ስለው፣ አይ ስልካቸው አይሰራም ራብሻ አድለ ያለው ኔትወርክ ሁሉም ተዘግተዋል ብሎ መለሰልኝ። ከዛም ሰላምታ ተላውጠን እናም ከሰላምታ በኋላ ስለ ቤተሰብ ጠየቁት። እሱ ስላስታወስኩት በጣም ገርሞታል። ይሄ የሆነው ግን ከሳምንት ከሁለት ሳምንት እንዳይመስላችሁ ከወራቶች በኋላ ስለተገናኘ በጣም ገርሞት ነበር። እንደዛ ብዬ መጠየቄ ዓለም እርሳቴ ይመስለኛል። ብቻ በዛ በተገረመ አይ ደህና ናቸው አለኝ። እሱ ግን በጣም ገርሞታል። እንዴት ነህ? አንተስ አንችስ? እየተዋባን በምንጠያይቅበት ሰዓት ትምህርት እንዴት ነው? አለኝ ትምህርትም እንዳልመጣልኝ ዩኒቨርስቲ እንዳልሄድኩኝ ና በኮሌጅ እንደዚሁ እየተማርኩ እንደሆነ ነርሲንግ ነገርኩት። ደስ ይላል አለኝ። በጣም በማውራት ማውራት ጀመርን። ነገ ነገም ነገ ወዲያም ሳንል ሁሉም ነገር ዛሬ ቀን የሚጨርስ ይመስል በጣም እናወራለን። ግን ምን ያደርጋል፣ አንድ ቀን ዋጋ እንደሚያስከፍለኝ ጠንቅቄ አውቅ ነበር። በቃ በጣም እየተላመድን መጣን። ሲከፋኝ ሲከፋው፣ ሲደሰት ሲደሰት፣ እኔም ለሱ እሱም ለኔ ይሆን። በዚህ ሁሉ ስሜት ውስጥ ግን ፍቅር እንደያዘኝ አላወኩ ነበር። ለሱ ያለኝ ስሜት እህትነት ነበር የሚመስለኝ። ከዛም አንድ ቀን ስለ ትዳር ያለኝ አመለካከት ጠየቀኝ፣ ነገርኩት። በቃ ልቤ ተሰረቀ። የእኔ ልብ የተሰረቀው ግን የቁርአኑን አቀራር ድምፁን ስሰማ ነበር። ከዛም እሱ በቃ ወሬውን ሁሉ ስለ ትዳር ሆነ፣ ቀንም ማታም ስለ ትዳር ነው የሚያወራው። በቃ ትምህርትሽን ጨርሽና ብንጋባስ ምን ይመስልሻል አለኝ። ከዛም እኔም አይ አይሆንም ቤተሰቦቼ እሺ አይሉም ገና ትንሽ ልጅ ልጅና ወንድ ልጅ ደግሞ ለትዳር በሰልሲል ነው ጥሩ አልኩት። በዛ ተከራከርን፣ ብቻ መጨረሻ ላይ ቃል አልገባለም አልኩት። ይህን ሁላ ሲሆን ግን አንዳቸውም ለአንዳችን ያለንን ስሜት አልተነጋገርን ነበር። ሸይጧኑ ነፍስያዬ ቀስ እያለ ወንጀሌ እያላመደኝ መሆኑን ነውና፣ ሀያ አዊ ደግሞ እፍረትን የሚባለው ነገር ከውስጤ ተገፈፈ። ፎቶሽን ላኪልኛለኝ። ላኩለት እሱ ላከልኝ። ከዛ በኋላ ግን ምንም ምንም ምንም ደስ ሊለኝ አልቻለም። ብቻ ቀንም ማታም ቢሆን ኢማኔ እንደተገፈፈ ሁሉ ነገር እንደተገፈፈ ተሰማኝ። እንባዬ አልቆም አለኝ፣ እንቅልፍም አልመጣ አለኝ። በሰአቱ ቀንም ይሁን ማታ ማልቀስ ሆነ ስራዬ። ከዛም በንገታ ማውረት ማቆም እንዳለብን ነገርኩት። ለምን አለኝ። ማታ የተፈጠረውን ነገር እሱን እሱም ነገርኩት። እሱ ደግሞ እኔኔ ጥፋተኛ አለኝ። ማውራት መቀነስ እንዳለብን ተነጋገርን ፕሮግራም አወጣንና ሊሆን ግን አልቻለም። አንድ ቀን እያወራን፣ አንድ ቀን ደግሞ እረፍት ሊሆን ማለት ነው። ብቻ አልተቻለም ነገረኝ። በጣም ከፋኝ። ከዛም ላጎቴ ልጅ ሂጄ ነገርኩት። በፍጥነት ማውራት ማቆም እንዳለብኝ ነገረኝ። የሱንን ስልክ ተቀብሎ አናገረው፣ መከረው። ከዛኔ ማውራት ማቆም እንዳለብኝ ነገርኩት። ግን ሞት መስሎ ተሰማኝ። ከዚህ ሁላ ነገር ብቻ ይሄ ሁላ እያለፈ ነው ያልፋል ብዬ ማስቤም አላቅም። ከሱ ጋር ማውራት ማቆሙ እንደ ሞትና እንደ ነፍስ ማጣት ነበር የተሰማኝ። ከፋኝ፣ አልቻልኩም። ሁሉም ነገር ጨለመብኝ። ከዛ እንዳፈቀርኩ ሲገባኝ ነገርኩት፣ አለቀስኩ። እናም አልቅሶ አያስለቀሰኝ፣ እሱም አለቀሰ። ከዛም ግን ያጎቴ ልጅ በእኔ በኩል እንዳልሆነ ሲገባው እሱን መከረው። ከዛ ቴክስት ደረሰኝ፣ ይበቃናል ይላል። እኔም በአካል እንደማቀው ይመስል በቴክስትና በፎቶ ብቻ ለማቀው ልጅ እንዲህ መሆን ይገረመኝ። ግን በጣም ብዙ ለመንኩት። ከዛ መጨረሻ ተዳወል አላህን ከምናምጽ ብለን ተለቀቀስንና ተለያየን። በጣም በጣም ባሪፍ መልክ የድሮውን እና ሊመለስ እንደሆነ ነገረኝ ባለ ሁኔታ ለረጅም ሰዓትና ልቤ ጋ ህመም ተሰማኝ። ትዝ አለኝ፣ በቃ እንደ እብድ አደረገኝ። ከዛ ከኮሌጅ ተማሪዎች ስልክ ለመንኩኝና በጣም ሲናፍቀኝ ደውልኩለት። ሄሎ ሄሎ አለኝ። ኡፍ ድምፅ ሰማሁት፣ ተረጋጋሁ። ከዛም መልሶ ደወለ፣ ዘጋሁበት። ደግሞ ደወለ። ከዛም ለስልክ ለባለቤቷ ስልክ ሰጠውና ተሳስተህ ነው በዩ አልኳት። መልሶ ሲደውል በዛ አልፎ ብቻ ተሳስተሃል አለችው አለፈህ ከዛን ቀን በኋላ ግን ማገገም አልቻልኩም። የማቀውን ወንድ ሁሉ የእሱን ስም ይዞ ጎረቤቴ የወንዶች ሁሉ እሱን እየመሰሉ ይሰሙኛል። የምታዋወቃቸው ሰዎች ጭራሽ የማዘሬን ጓደኛ ስትወልድ ለልጇ የእሱን ስም እንድሰጥ ልጠይቃቴ ሊሄድ ነበረ። መንገድ ላይ ግን አልቅሼ ተመለስኩ። ደሞ ሰሙኑስ ደሞ ሰሙኑ ስሰማ ወዲያውም ወደ ሌላ ስሜት ነው መገባው። ስለ ፍቅር ስለ ትዳርን ካወራንበት ልብ በኃይል ይወጋኛል፣ መተንፈስ ያቅተኛል። ጭራሽም ያጎቴ ስም ኢየሱስ መሆኑ ያስተዋልኩት ሲናፍቀኝ ነው። እና ወደ አጎቴ ልጅ እየሄድኩኝ ሁልጊዜ አጎቴን እያየሁ ብቻ ፈተና ሆነብኝ። በቃ መቻሉ ሲያቅተኝ ጻፍኩለት። ደግሜ ትልቁን ድጋሜ ትልቁን ስተትኝ፣ በቃ እንዳልቻልኩ ነገርኩት። አላህን እንፍራ፣ ይሄ ዱኒያችን ይሄ ዱኒያ ነው አለኝ። ፈራሁ፣ እሺ ያልኩትና ከሆነ ቀናት በኋላ ትዝ አለኝ። ልቤንን በፍጥነት መታ፣ ትንፋሽ አጠረኝ። ወዲያውን የስልኩን ዳታ አበራሁና የእሱ ቴክስ ገባ። አላመንኩም። ወዲያውን ስክሪንሽት አደረግኩት፣ ወዲያውን ስክሪንሽት አስቀመጥኩትኝ። እንኳንም ተጸጸጥ ከጠፋው ከጠፋ በኋላ ወላሄ ላታምኑኝ ትችላላችሁ፣ ግን ሀቄ ነው። እስክሪንሽት አስቀምጪ በህልሜ እንዳይሆን ለማረጋገጥ ነው ያስቀመጥኩትን። ከዛም እሱም እንዳልቻለ የኔ ሁኔታ እንደዚህ ስለሆነ እንዳቃጠለውና እንዳስጨነቀው ነገረኝ። በቅርቡ ለእረፍት ወደ ቤተሰቡ እንደሚ እንደሚመለስ ነገረኝ። ብዙ ነገሮች አወራኝ እንዲያውም በድሮዎቹ ገና ሀያ ሞላ ሊሞላም ተገፋፋ ናፈቅሽኝ ናፈኬኝ ተባባል። ሀያ ሁለት በቃ ሰላሳ በሉት ወራቶች ተቆጠሩ። በጣም የተነፋፈቅ ስመጣ ፎቶሽን ፎቶን መባባል ጀመር ነው ብቻ በቃ ስለምንዋደድ ልጁንም እያወራሁት ብቻ በቃ ሶላቴን ቁርአኔን ኤማኔን የሌለው ትርጉም አልባ ሆነብኝ። ሶላቴ ላይም መሆኚ ስለ እሱ ነው ማስበው። ብቻ አላህን ይጠብቀንና ከእንደዚህ አይነት ነገሮች እኔ እንጃ። አላህን ይጠብቃችሁ ሁላችሁም። ፍርዱም ለሱ ሰጠሁት ላላህን። ከሱ ጋራ ብዙ ማውራት አወራን፣ ብዙ ተነጋገርን። ቤተሰብ መሄጃው ቀን ደረሰ። እናም አንድ ሀሳብ መጣልኝ። እኔ እንደሆነ ሊሆን ላይሆን ይችላል። ከቤተሰብ ጋራ ስለሆነ ትንሽ ቢሆን እንኳን እንተያያለኝ እናም የድሮውንና ለመመለስ በጥሩ ለማድረግ እሱንም እንደ ህልም ሆነብኝ። እኔም ለሱ ሀሳብ የነገርኩት እሱም ትንሽ ሊያምነኝ ለመሆኑ ለማይሆኑ ነገሮች ላለመጨናነቅ ብሎ ብዙም አልተጨነቀበትም። ብቻ እንደዛ እያልንም ከዛ ወደ ሀገሩ ገባ። በምን አወቅሽ ካላችሁኝ ሲናፍቀኝ ፕሮፋይሉ እያየው ስለነበር በዛ ሰሙ ሲናፍቀኝ ገብቼ ፕሮፋይል አየውና ከፋሚሉ ጋር እንደተገናኘ የሚያሳይ ፎታ አየሁ። በዛ ነገር ያወቁት ለሱ በጣም ደስ አለኝ። አንተ በጣም እናንተ በጣም ነው የምወደው ለካ ብዬ ልንገራችሁ ብዬ አሰብኩና እንግዲህ እንደምወደው ከአነጋገሬ ከታሪኬ ከመነግራችሁ ሁሉ ትረዳላችሁ ብዬ አስባለሁ። ብቻ እንደዛ እያለ ሐሙሱን ቅፍ ሐሙሱን ቀን ፍቅሬን የገለጽኩለት ቀን ነበረ። ጁምአ ደግሞ የተለያየንበት ቀን ነበር። እና እኔም እንደሱ ቀን ሐሙስ ከአሱር ሶላት በኋላ ሶላቴ ባይኖርም፣ እኔ ግን ሶላትን ማሸሸጊያ ያድርጋታለሁ። ስቀራም ስነሳም፣ በቃ ሶላት ነው የምሰግደው። በጣም ስለሱ ማሰብ ፈልጋለሁ፣ ሄሩ ነገር እንዲያመጣልኝ እሱ ለኔ ከሆነ ለኔ ጥሩ ሰው ከሆነ ለኔ ኸይር አላህ ካሉ ያመጣልኝ ዱአ አደርጋለሁ። ለኔ መጥፎ ከሆነ ደግሞ እንዲያርቅልኝ ሁሌ ዱአ አደርጋለሁ። በቃ እኔም እሱንም አላወራሁትም፣ ፈራሁና ሁሉም ነገር ለመራራቅ ሞከርኩኝ። ስለ ነበር ነገራ ወደፊቱ ስቀልድ እንደ ቀልድ ነገር ብዙ አወራን። ከዛን ተመልሰው መሯት ጀመርን ስለ ትዳር ስናወራ እኔ እሱን ካላገባ ማንንም እንደማላገባ ቤተሰቤን እሺ ባይሉኝም እንኳን እሱን እንደሚያገባ ይነገርኩት። የእሱን የዛን ቀን የሆነ ነገር ቀለል ሲለኝ ተሰማኝ። እሱ በጣም ይወደኛል። ያጎቴ ልጅ ነበረ፣ ለእሱ እያለቀሰ ያለውን ነገር አስረዳው። ያጎቴ ልጅ ቴሌግራም ላይ አውራኝ፣ ቤተሰቦች ቤተሰቦች ለምን እንደማይፈቅዱ ጠየቀኝ። እኔም በመጀመሪያ እኔ ያለሁበት አዲስ አበባ እሱ ያለው ክፍለ ሀገር ነው። በዚህ ላይ ገና ሀያ አንድ አመት ልጅ ነው። ስራ የለውም። ቤተሰብ ደግሞ ስራ የሌለው ወንድ ልጅ አይድሩም። እና ሌላ ደግሞ እንደ ማንኛውም ቤተሰብ ብሄርን የሚጠሉ ሳይሆኑ ሁሉም የተለያዩ ዘር ሲጋቡ ትዳርን ይፈርሳል ብሎ ስለሚያስቡ ነው አልኩት። እና ደግሞ ሴት ነኝ አባቴ በበቂ ምክንያቱን ነካህ አላስርልሽም እያለኝ እሷ አልፈልግም። ሻሪያውን ከእናንተ በላይ ባላቅም አልኩት። እሱም ተረዳኝ። ከዛም በቃ እሺ ግን አውሪው እንዳይጎዳ ጊዜ ሲደርስ ቤተሰብ ለማስ ለማሳመን የተቻለንን እናድርጋለን አለኝ። ተስማምተንበት ተለያየን። ከሱም ጋራ ማውራት ቀጠል። እሱ ወደ ትምህርት መመለሻው ደረሰ በሸገር በኩል ነበርና፣ የሚያልፉ እንገናኝ አለኝ። እንደዚህ እያለ ህይወቴ ይቀጥላል። እንግዲህ ከወደዳችሁት ይሄ ይመስላል። ቀጣይ አለና ይዤላችሁ እመጣለሁ። ትለናለች። አሰላሙ አለይኩም ወረህመቱላሂ ወበረከቱ። እንዲሁም ሰላም ሰላም ያሉ ክርስቲያን ወገኖች እንዴት ናችሁ? ደህና ናችሁ ወይ? ባላችሁ በሰላም ትሆኑልኝ የተመኘው ለዚህ ቻናል አዲስ ለሆናችሁ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሆኑ። የዚች ውድ እህታችን ታሪክ ያው እውነት ለመናገር እንደዚሁ ነው ያገኘሁት ከቲክታክ በጣም ደስ የሚል ታሪክ ነውና ሊያስተምረን የሚችል ነው ብዬ ስላሰብኩን ይዤላችሁ የመጣሁት ቀጣይ ፓርት አለ። ያ ፓርት ምንሻል አለቀዋለሁ ደስ የሚል ና እኛን ሊያስተምረን የሚችል ነው ብዬ አስባለሁ። ና ሁላችን ምችልጅ ምንት መግባት አላችሁ። ከቤተሰቧ ተደብቃ እሱን እያወራች የምታደርጋቸው ነገሮች ሁሉ ከባድ ነገሮች ናቸውና እኛ ሴቶች ደግሞ ያው እኔ እንጃ እንዴት እንደሆነ ልባችን አላቅም፣ ስብሓንላ ስንወድ አይጣልነን። እና አላህ ከእንደዚህ አይነት ነገር ይጠብቀን ሁላችንም በትክክለኛው በሻሪያው መንገድ የምንዳር የምናገባው የምንወድ ያድርገን ብዬ ዱዓ አድርጋለሁ። እናንተም እስኪ ለእህታችን ኮሜንት ላይ የሆነ ነገር በሏት። ከባድ ነው እንደዚህ ነው እንደዚህ ነው ለማለት ብቻ ግን፣ ባላችሁ አቅም እናንተ ብትሆኑስ ውስጥ ምን ታደርጋላችሁ በሚለው እስኪ የሆነ ነገር ጫርጫር አድርጉላት ማለት ነው። በዛ ደግሞ ሼር ማድረጋችሁ እንዳትረሱ። አብራችሁ ስለ ቆያችሁ በጣም አመሰግናለሁ። አሰላሙ አለይኩም ወረህመቱላሂ ወበረከቱ